አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤቶቻችን ቀለል ያለ ቁርስ አብረን እንስራ ማለት ነው። እዚህ ጋ እንዲመለጋ ሳልሳ የተፈጨ ድንብላል የተፈጨ እንትን ቁንዶ በርበሬ እዚህ ጋ ቀረ ከተፍ ያለሁ ኋላ ማድረግ ትችላላችሁ። የሚያቃጥል ነገር ይሄ፣ ደሞ ቲማቲም ንስሊ የሞ ንጨምቅበታለን ኩሽናው ላይ

አሪፍ ነው ማለት በተለይ ሁሌ ጅግና ጅግና ለምትበሉ ህቶች ሽንኩርት ላይ የተከተፍኩትን ቲማቲም እና ቃሪያ ነጭ ሽንኩርት ና ዝንጅብል ማለት ነው የተቆፈኩትን ጨምሬዋል አብረን እንደዚህ ብስል እናደርገዋለን ማለት ነው። ቲማቲሙ በደንብ መፈተን አለብን። አሁን ያዘጋጀሁትን እንጠላለን። እየበሰለ ነው እንደ በርበሬና ሳልሳ

ቪዲዮውንም ቆራረጥባችሁ እንዳይረዝም ብዬ ነው ማለት ነው። ተረዘመ ይሰበቻል። ዋቸውን እየጨመር በደንብ እናደርገዋለን። ብስል ለቴል ፍርስ ይላል ማለት ነው እዚህ ጋር መጨረሻ ላይ እንትን የተፈጨ የተቆረጠ የድንብላል ቅጠል ማለት ነው ወይም ኮብዘራ የድንብላል ቅጠል በሀገራችን ማለት መጨረሻ ላይ ሰፍንት እናጠፋ ጣም ቆንጆ ጣም ይሰጠዋል ያለው ውሃ በጣም ነው የሚመጣው። አንዴ ባረጋችሁት አይደስ ሲመጥ ሲመጥ መጨመር ነው።

እኛ ግን ብዙ ጊዜ የምንጠቀመው አበሻ በእንጀራ ነው፣ ግን በቂጣ ለቁርስ አረቤ በጣም አሪፍ ነው ማለት ነው። ሁሌ ጅብና ለምበሉ ሆቶች በጣም አሪፍ ምግብ ነው ለቁርስ ማለት ነው። አታ ሰዎቹ ይወዱታል።